ቼክ አድርግና፣ እንትን በላይ ነገረኝ። እሺ፣ እኔ አሁን አሁን ልደት ነው ይደወላልኝ። እናንተን ላለን አባቢ እሺ፣ በስልክ አትሳቁ፣ ስለ መድኃኔ ዓለም እሺ። ስለዚህ ወንድማችን የተወሰነ ነገር ይበላል። ተወዳጅ ወንድማችን ደግሞ እንደ አንተ አይነት ያሉ ወንድሞች በጣም ልትደነቁ ይገባል። በጣም አንዳንዴ በብዙ ነገር ግን እንበለጣለን። እውነቴን ነው የምላችሁ። በጣም በብዙ ነገር ብዙዎቻችሁ በጣም በብዙ ነገር ትበልጡናላችሁ። እውነት በእውነት ነው የምላችሁ። ስራ ላይ ሆናችሁ፣ በጣም ከባድ የሆነ ኮንዲሽን ላይ ሆናችሁ እንዴት እንዴት መግለጽ እንዳለብኝ እኔ እንጃ። በብዙ አይነት ሁኔታ ውስጥ ሆናችሁ የእኛን ላይቭ ስትሪሞች የምትከታተሉ እህቶች፣ ወንድሞች እናንተ አሁን ይመስላችኋል አለ እኛን እየተከታተላችሁ ያላችሁ ይመስላችኋል። ጊዜ ሰታችሁ ግን እያያችሁ ያላችሁት የክርስቶስ ቃል ነው። ጊዜ ሰታችሁ እየተከታተላችሁ እየተማራችሁ ያላችሁት የክርስቶስን ቃል ነው እና ዋጋ እየከፈላችሁት ያላችሁት ለእግዚአብሔር ቃል ነው። ሶስት እህቶችን አረሳም። እኔ በዚህ በሶሻል ሚዲያ ላይ ሶስት እህቶች፣ ይህ እንዴት ነው እንዴት ብዬ ልግለጽው? ስጋቸውን በመሸጥ የሚኖሩ እህቶቻችን። ከዚህ የተሻለ ቃል ካለ ፕሊስ ባካችሁን፣ የምናገረው ነገር እኔ ማለት እንደው ሌላ የተሻለ ቃል ካለው ፕሊስ ንገሩኝ። እሺ፣ ያ እንደዚህ ሴተኛ እንደዚህ እንደዚህ ምናምን አይባልም። እና እንዲህ ብቻ ግን አይደለም። ይሄ በስጋቸውን በመሸጥ ውስጥ የሚኖረው እህቶች እኔ በጣም ነው የደነግጥኩት። ይ ስለ እውነት ነው የምላቸው እንዲህ አይነት ላይፍ ላይ ሆነው እንዲህ አይነት ህይወት ላይ ሆነው የእኛን ትምህርት ይከታተላሉ የእኛን ላይፍ ሲሞች ይከታተላሉ። እና በጣም ነው የሚገርመኝ እኔ በጣም እያንዳንዱ አንዳንዴ እኔ የመበለጥ ስሜት ነው የሚሰማኝ የመበለጥ እውነት እኔ ነገሮች ተመቻችተውልኝ ነው ቤተክርስቲያን ሄደው ነገሮች ሲመቻችሁልኝ ነው ላይፍ ከፍቼ ቃለ እግዚአብሔር የምናገረው እንዲህ አይነት ኮንዲሽን ውስጥ ሆነው ግን ለእግዚአብሔር ቃል ዋጋ የሚከፍሉ በጣም ብዙ አይነት ሰዎች አሉ። ጋይስ በጣም ነው የምንወዳችሁ። ተወዳጅ ወንድማችን ደጉ አንተንም እጅግ በጣም ነው ምንወድ። ሁላችሁንም በጣም ነው የምንወዳችሁ። እግዚአብሔር አምላክ ከኃጢአት በስተቀር የልባችሁን መሻት ይፈጽምላችሁ። በቃ ምንም ማለት አልችልም። እንደው የምታሳዩን ፍቅር እውነት እውነት እውነት ከአእምሮ በላይ ነው። ከአእምሮ በላይ በእውነት ነው የምላችሁ፣ ከአእምሮ በላይ ብቻ በጣም ነው የምወዳችሁ እና ተወዳጅ እህቶች ወንድሞቻችን ላይቭ ስትሪም ላይ ብዙ አልቆይም። ዛሬ ላይቭ ስትሪም ላይ አልቆይም። ሁላችሁም ባላችሁበት በየአቅጣጫው ያላችሁ እህቶች ወንድሞቻችን ለወንድማችን እዮብ ዘሚካኤል ሁላችሁም ጸሎት አድርጉለት። ትንሽ ወንድማችን ታሞብናል እና ያው ከኛ የበረታችሁ እህት ወንድሞቻችን በሁሉም አቅጣጫ ያላችሁ አዲስ አበባ፣ ክፍለ ሀገራትም ላይ በውጭም ዓለም ያላችሁ እህት ወንድሞቻችን ለወንድማችን ጸሎት አድርጉለት። ያው አንዳንዴ በመልካሙ ጊዜ ብቻ አይደለም ወዳጆቻችሁን ወንድሞቻችሁን የሚያሰምሯችሁን የሚያገለግሏችሁን ወንድሞች ማሰብ ያለባችሁ እንደው ሁላችሁም ባላችሁ ጸሎት በምትቆሙባት ባላቻችሁ ትንሽ ሰዓት ለወንድማችን እዮብ ሁላችሁም ጸሎት አድርጉለት። በጣም በጣም በጣም የምንወደው ወንድማችን ነው። ለቤተክርስቲያን በጣም ብዙ ጊዜውን ሰጥቶ ያገለገለ ወንድማችን ነው እና ባላሰብ ነው ሰዓት እንደ ትንሽ ታሞብናል። እንዲህ አይነቱ ነገር እኛም አሁን ትናንትና ገና ነው የሰማሁት፣ እኔም ፐርሰናሊ እና በቻላችሁት አቅም ሁላችሁም ሁላችሁም ለወንድማችን ጸሎት አድርጉለት። ዛሬ ላይቭ የገባሁት በሌላ ሀሳብ ነበረ። ነገር ግን ያው ወንድማችን እንዲህ አይነት ሁኔታ ላይ ሆኖ አሁን ላይ ላይቭ መግባት የምንችልበት ኮንዲሽን ላይ አይደለንም። ምናልባት ከአጠገቡ ልንሆን ስለሚገባ የእኔ ተወዳጆች፣ ምናልባት ዛሬን፣ ነገን፣ ከነገ ወዲያን ላይቭ ድንገት ካልገባን ከገባን እናወራለን ካልገባን ግን ያው እናንተም በጸሎታችሁ እንድታስቡት ነው። ለትሻ የምትለው ነገር አለ ምለው ነገር የለም። የህዋደ ስልክ እየጠበቅኩ ነው። እሱ እንደደወለልኝ ደውላለሁ። እግዚአብሔር አምላክ ይህን ወንድማችንን ቀለል ያደርግለት፣ ምህረቱን ይስተው እንደሚሰጠው ማምናለው። በቃ ሌላ ምለው ነገር የለምነት ተማችን ዲያቆን፣ እንዴት ናችሁ አለሽልኝ አለው። ሌኔ አባት ሁሉ ሰላም፣ እግዚአብሔር ይመስገን። ዛሬ እኮ አንተም ልንደውልልህ ነበረ ነው ምን እዮባ ትንሽ ህመም ስላደረገው ያው ልንሄድ ነበር አለ ዛሬ አለውኝ። በቃ ስንት ሰዓት ላይ ነው? በቃ አሁን አሁን ከሰዓት በኋላ እንትናለን እንደዋወላለን። ተሙ የት አካባቢ ደውልኝ። ገርጂ ነኝ። በጣም አሪፍ በቃ ለዛ ከሆነ ስደውልለት፣ እንዳጋጣሚ ስልክ አላነሳልኝም ጋዲስ ሀገር ውዬ ነበር እና ጋዲስ አንስቶልኝ ሐሳቡን ነግሮኛል። በቃ በጣም አሪፍ እሽ፣ ተሙ በቃ ስለዚህ አሁን እንደዋወላለን። አሁን ላይ ምት እንዳለ ይሰማል፣ ይሰማል። እንዴት ነሽ? እንዴት አላችሁ? እግዚአብሔር ይመስገን። ይዋዲ ኔትወርክ ጥሩ ነው አይደል? ይሰማል አይደል? የእኔንም ይቆራረጣል። እያንተ ጥሩ ነው። የዋድ ነው የዋዲ ነው። እሺ እያንተ ጥሩ ነው። ኔትወርክ እየሄድኩ ስለሆነ ተቋረጠ። ይሰማል አሁን ይሰማል ይሆን? በቃ እንትን እያልኩኝ ነው እየደረስኩኝ ነው። ደውላቸዋል ልደሻ ደውለታለ። በቃ በጣም አሪፍ። እሺ ዋዲ፣ እሺ ብራዘር፣ በጣም አሪፍ። እንደዛ እናደርጋለን። ክርስቲያነቶቹ ወንድሞቻችን ወይ ተሙ በርበር አምሮ አይኔን በጣም እየታመምኩ ነው። ለዛ ነው ተሙ። ይሄ ሪንግ ላይት እና የስልኩ መብራት ነው መስለኝ። ከቀን ወደ ቀን አይኔ ትንሽ እንትን እያለመጣ ይሄ ነው እየቀላ ከዛ ደግሞ እያበጠ መጣ እና እንደውም አንድ የጓደኝ ላይቭ ስገባ ነው ላይ ላይቭ ከመግባቴ በፊት ቪዲዮ ሰርቼ ነው መሰለኝ። ቪዲዮ የሰራሁትን አይተው ይሄ ልጅ እየጠጣ ነው እንዴ ያድረዋሉ፣ አሉ። እዚህ ምንጽሩን እሳቸው ናቸው የላኩት። አዎ እሳቸው ናቸው፣ እሳቸው ናቸው ያለውን ነገር ነገርኳቸውና፣ በል አይ፣ እንደዛ ከሆነ መነጽር ያስፈልጋል በለው። እሳቸው ናቸው። አይ ስቀልን ነው ይሄ መነጽር የእህታችን ኖሃሚን ነው ኖሃሚን ከምትሸጣቸው መነጽሮች ውስጥ አንዱ ነው። በዚህ አጋጣሚ ው ላስዋውቅ እና እህታችን ኖሃሚንን አበረታቷት። ብሉ ላይት የሚከላከሉ መነጽሮች እሷ ጋር ስላሉ ምናልባት መግዛት መጠቀም የምትፈልጉት ወንድሞች ከእሷ እየሄዳችሁ እንድትገዙ ነው። እኔ ግን እንዲህ አይነቱን ነገር ያደርጉት ትንሽ አይኔ በጣም እየቀለ በጣም እያበጠ ተቸገረ። ያለው አይን ደግሞ ሴንሲቲቭ ነው። እና በቻላችሁት አቅም እንደው እዚህ ውስጥ ያላችሁቶች ወንድሞች ለሁሉም ሶሻል ሚዲያ ላይ ለሚያገለግሉ ወንድሞች እንዲህ አይነቱን መነጽር እንደው ብትገዙላቸው በጣም አሪፍ ነው። በጣም አሪፍ ነው። እሺ፣ ለማንኛውም ሁላችሁም እዚህ ውስጥ ያላችሁ ክርስቲያነት ወንድሞቻችን፣ ፕሮቴስታንት የሆናችሁት ወንድሞቻችን ሁላችሁም ዛሬ ረዥም ሰዓት ላይ ፍስሪም አይኖረንም የማይኖረን ትልቁ ምክንያት ምንድን ነው? ምናልባት ነገም ከነጎዲያም እንዲሁ ልንቀጥል እንችላለን። እጅግ በጣም እንወደው ወንድማችን እዮብ ትንሽ አሞታል እና ሁላችሁም ሁላችሁም እዚህ ውስጥ ያላችሁ ቶች ወንድሞች ባለቻችሁ የጸሎት ሰዓት ወንድማችን እዮብን በጸሎት አስቡት። እንደምታውቁት ረዥሙን ሰፊውን ጊዜውን ለቤተ ክርስቲያን ሰጥቶ ለቤተ ክርስቲያን ድምፅም እየሆነ የቤተክርስቲያን እምነትንም ደግሞ እያቀበ ያገለግል እየኖረ ወንድማችን ነው። ስለዚህ ያው ሁልጊዜ በሞቀተው ጊዜ ብቻ አይደለም ሰው ሰውን ማሰብ ያለበት፣ በደስተው ጊዜ ብቻ አይደለም። እዚህ ውስጥ ያላቸው ወት ወንድሞቻችን በአጠቃላይ ለወንድማችን እዮብ ጸሎት አድርጉለት። እንደሰማነው ትንሽ ነው ህመሙ ግን ሁላችሁም ደግሞ በጸሎት ብታስቡት መልካም ነው። ከኛ የምትበረቱ ትኖራላችሁ። ስለዚህ በወዳሴ ማርያማችሁ፣ በዳዊታችሁ፣ በቅዳሴው የጸሎት ስትቆሙ፣ ባለቻችሁ የጸሎት ስፍራን በቤታችሁ ቆማችሁ ጸሎት ስታደረጉ እግዚአብሔር አምላክ ምሕረትን እንዲልክለት በምሕረት እጁ እንዲዳሰሰው ሁላችሁም ጸሎት አድርጉ የእኔ ተወዳጆች። ስለዚህ ዛሬ ረዥም ሰዓት ላይ ፍስም አይኖረንም እና ሁላችሁን የምንወዳችኋለን። በምንችል ሰዓት ላይ ብንከፍትና ደግሞ አንዳንድ ነገሮችን እናወራለን። እሺ እና ሰላም ሆኑልን። በቃ ልትሻነተሙ አሁን እንደዋወላለን እዚህነ እኛ ጋር አይ እኔ ፓሪስ ነኝ። ስማ ወይ እንትን በታችላሉ ምናልባት እንትን ለማንኛውም መተን እንጠይቀው ምናምን እያሉ ስለሆነ ችግር የለውም። ያን ያክል በጸሎት ብቻ ካሰባችሁት በቂ ደህና ነው። ይህን ያክል የሚያሳስብ አይደለም። በጸሎት ብቻ አስቡ። ልደሻ ደውል አለ አንሳ፣ ስልክ ደውል፣ በቃ ደውል። ደውልልሀለሁ ልጁ ወይስ ትመጣላለህ? ምን አልከኝ? ማን፣ ደውልለት አሪፍ ነው። እነዛ የምታያቸው ሰዎች ስላሉ እኔ ጋ ለልጁ ደውልለት። ግን አንድ ላይ ያው እንትን ብለን እንሄዳለን። አንድ ላይ ተከታትለን እንሄዳለን። እናለትሻ ዮሐን ያለህን ሰምተዋል አይደለ? የልደት እና የታምነው ትክክለኛ የልደት ኔትወርክ እየዘገየን ነው። እኔነኛ ቀይ ናት። አንድ ሁሉም ቀይ በርቶ አንድ ናት ያለችው ኔትወርክ በቃ እንደዛ እናረጋለን። እሺ፣ ነ ደዋወላለን። ተሟችን ለልጁ ደውለትሽ እዮ ባልሄድ ስለሚችል ቤተሰብ ጋር ልኬው ቤተሰብ ጋር ልኬው ነው እኮ ይመጣል። በቃ ችግር ይመጣል። እሺ በሽተሟችን የእኔ ተወዳጆች በቃ ደህና ሆኑልን። እጅግ በጣም እንወዳችኋለን እና መተንን ጠይቀው ያላቸው ያላችሁቶች ወንድሞች ለጊዜው አስፈላጊ አይደለም። አሁን ላይ የዛን ያክል አይደለም፣ የሚታመሙ ትንሽ ነው ህመሙ። እንደ ወንድምነታችን እኛም ለመንገድ ያክል ነው እሱን። እኛ ብቻ ሳንሆን የምናስብለት እኛ ብቻ ሳንሆን የምንወደው እናንተም ጭምር ስለሆናችሁ እንደው ሳንሰማ ቀረን እንዳትሉ በጸሎት እንድታስቡት ያክልን የነገርናችሁ። ስለዚህ ለጊዜው አስፈላጊ አይደለም። ሁላችሁም ባላችሁበት ጸሎት ብቻ ካደረጋችሁለት እጅግ በጣም በቂ ነው። ሺ ሁላችሁም እግዚአብሔር የምረት እጁን ይላክለት፣ በምረት እጁ ይዳብሰው። ያላችሁ ጸሎት አድርጎ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ወዳችኋለሁ። ተሙያውን እደውላለሁ